ለምንድን ነው አጠፋሽ? ሩታ ተያዘች፣ ንግስት ወጣች፣ አለምቱ ደግሞ ማለት ነው። አዲስ ቻናል ነው ምናምን አይደለም። በራሷ ኢንስታግራም ተፖስቶ ነበር ግን ደግሞ አደመሰሰች። በራሷ ማለት ነው እንጂ በሌላ አይደለም። በራሷ ኢንስታግራም ነበረ። አዲስ ቻናል ነው ምናምን እያላቸ ያላችሁ

ይሄ ነው የምንሰራው። እሺ ሰምታችኋል? ሁላችሁ ሃዊ ሃዊ እናቷ ዋና ሩታ በትልቅ አለኮ ይህና እሷና የሩታ በትልቅ አርጌ ይሄ ገዝት ይሰራል። ችግር የለውም። እሺ ይሄንን ነው የምንሰራው፣ የእንትና ሳይሆን ገዝቱ የምንሰራው። ይሄ ፎቶ ልብ በል እናንተ ዘጠና ሰው ምን ይሰራል? ወይኔ ብላቸው ካሮታን እየተመለከተ ነው። አንድ ምን ነው ማለት አለምቱ በትልቁ አርግኝ

አለምቱ፣ እናይህ በትልቁ አድርጊ። እኔ ራስን ማድረግ አልችልም፣ አልቻልኩም። አድርጊ በትልቁ።